ንብላ ንብላ እንብላ። የግእዙ ሲሆን፣ ን ብሎ ነው የሚጀምረው። በአማርኛችን እ ይሆናል ማለት ነው። ንብላ እንብላ። ፍተ ጽባህ ንብላ፣ ቁርስ እንብላ። ምሳሐ ንብላ፣ ድራረ ንብላ እያለን ማለት እንችላለን። ምሳ እንብላ፣ ራት እንብላ። ንስተይ እንጠጣ። ንስተይ እንጠጣ። ምንተ ንስተይ ምን እንጠጣ፣ ማየ ንስተይ ውሃ እንጠጣ ማለት ይሆናል ማለት ነው። ውሃ እንጠጣ። ንሁር ንሁር ንሁር፣ ህቡረ በጋራ እንሂድ አንድ ላይ እንሂድ። ንሁር ሀበ ማሄደርነ ወደ ቤታችን እንሂድ። ሀበ ግብር ንሁር ወደ ስራ እንሄድ ማለት እንችላለን። ንትዋነይ ንትዋነይ እንጫወት። ንትዋነይ ህቡረ አብረን እንጫወት። ሕፃናት ይቤሉ ህቡረ ንትዋነይ ሕፃናት አብረን እንጫወት አሉ ማለት ነው። አብረን እንጫወት አሉ። ንግበር እንሥራ ንግበር እንስራ። ምንተ ንግበር? ምን እንስራ? ምንተ ንግበር? ምን እንስራ? ንግበር ግብረነ፣ ስራችንን እንስራ። ንግበር መዓልተ ወሌሊተ፣ በቀንም በማታም ወይም ቀንና ሌሊት እንስራ። እንበዕለ ዕረፍት ንግበር ያለ ዕረፍት እንሥራ እንደማለት ነው። ንድር ንድር፣ እንደር። ህቡረ ንድር፣ አብረን እንደር። ንድር በሰላም፣ በሰላም እንደር ማለት ነው። ንንበር ንንበር፣ እንቀመጥ። ዝየ ንንበር፣ ከዚህ እንቀመጥ። ምስለ አቡነ ንንበር ከአባታችን ጋር እንቀመጥ። አይቴ ንንበር አይቴ ንንበር፣ የት እንቀመጥ። ነሃሊ እናስብ። ነሃሊ እናስብ። ከመሰብ ነሃሊ፣ እንደ ሰው እናስብ። ከመሰብ ነሀሊ፣ እንደ ሰው እናስብ። ምንተ ነሃሊ? ምን እናስብ። ሰናየ ነገረ ንሀሊ፣ መልካም ነገርን እናስብ። ናንብብ፣ እናንብብ። ናንብብ፣ እናንብብ። ናንብብ፣ መጻሕፍተ መጻሕፍተ፣ መጽሐፎችን እናንብብ። ናንብብ መጽሐፈ ቅዱሰ ቅዱስ የሆነ መጽሐፍን እናንብብ ማለት ነው። ንውጥን እንጀምር። ንውጥን እንጀምር። ተውኔተ ንውጥን፣ ጨዋታ እንጀምር። ተውኔተ ኳሄላ ዘእግር ንውጥን፣ የእግር ኳስ ጨዋታ እንጀምር ማለት ነው። ንቅንጽ እንዝለል። ንቅንጽ እንዝለል። በሃብል ንቅንጽ፣ በገመድ እንዝለል በገመድ እንዝለ። ንበል እንበል። ንሴብህ ንበል እናመሰግናለን እንበል። ንሴብህ ንበል እስመ ነጸርነ ዘንተ ትምህርተ ይህን ቪዲዮ ስላየን እናመሰግናለን እንበል። እመ ተሰናአወክሙ ዝንቱ ክፍለ ትምህርት ላይክ ግበርዎ ወለካልኣን ፈንዉ ሎሙ እሴባሀክሙ ኩኑ ሰብአ ቤት ዘሃግእዝ። የሰብአ የሃግእዝ ቤተሰብ ሁኑ። መልካም ጊዜ